ሚዲያ ይልል ሚዲያው እንደ ሊጣላት እኮ ነው እያደረገ ያለው። ልጁ ተንኮለኛ ነው፣ እባብ ነው ልጁ። ልጁ እባብ እንት ከሴቶቹ ሴትን እንዲሚያሳል ምንድን ነው? እናት የለችው አረብ ናት። በጣም ይደብራል። እኔ እኔ ደግሞ ያናደደኝ ፓርት ምን እንደሆን አታባራት ሩታዬን ይባላል ይባላል? አይባልም፣ ነውር ነው ነውር፣ ሸም ነው። እሺ እኔ ሩታን እንደ ኔ ቀን ሙሉ ስራገጥ የሚውለው ሩታን እኔ ነኝ ግን ንግግሩ ስስማ ብርእዳሜ እሱንም ከፍ ያደረገችው እሷ ናት። ለእሷ ግን አፏን ሞልቶ ይህም ማውራት ራሱ ተገቢ አይደለም። ሩታይን አት እያደረሰችው ማለት ነው አርባ አምስት ነው ነበረ

ደግሞ አንድ ጥያቄ አለኝ፣ ማለት ነው። ስሙኝ ፍቅር፣ ራሱ ደግሞ ከአብርሽ ጋር ቢሆን ጌታን በጣም ነው የሚጎዳት። በጣም ለምን ቆመች ብሎ ተናዶ ነው ይውጣ፣ ለምን ቆመች ነው እያለ ያለው አሁንም። ስለዛ ሁሉ ነገር ወስኛለሁ፣ ማንም እኔ ወስናለሁ ብላለች። ፍቅር፣ ግን አንድ ጥያቄ ልጠይቅሽ ፉአድን በትክክል የምታፈቅረው ከሆነ ጌታን ፉአድን ይቅርታ ጠይቃ ወደ ፉአድ ብትመለስ ባይ ነኝ። ሩት ደግሞ ከአብርሽ ህይወት

አንቺን ምቅደም ውሸት አይደለም እኮ ምሳሌ ነው ምነገርኩሽ። ሴት ልጅ አታበረታቱ አዲው ኮሜንት አትጻፉ ማለት ግን አይችልም። አብራ እሱ የፈለገ ሳመጣ እየፈለገው ሴት ጎትቶ ሳመጣ ሷ ምን አለችው? ምንም አልተናገረችው። ያ አርባ ሺ ላይ እሱ ታላቅ ነው መገኘት ነው የሚፈልገው ሚዲያ ላይ የውሸት አባት ለመሆን እሱ

አሁን ፍቅሩም ተጠቅማ ትሄዳለች። ሩታም ተጠቅማ ሄደች። አሁን የገረ ጽጌ ዋይሌቷን ይዞ ይዞረ እሷሁን ይዞ ምን ሰርቶ ነው?

ማርያም ቆሻሻ ውላ ማለት ነው። በኢየሱስ ነው የትላንት። አብሪሽ አብሪሽ የራሱ የውስጡ ማንነት አታምንም። እናት ልጇን እናት ልጇን አታምንም። እሱ የሚያደርገው እሱ የሚያደርገው ድርጊት ነው ያሳየን አንዴ እንደ ፍቅረኛ፣ አንዴ እንደ ባለ ትዳር፣ አንዴ እንደ ጠላት፣ አንዴ እንደ ጓደኛ፣ እንደ ፈለገች ስለሆነች ከማን ወንድ ጋር ስለምትሆኑ እሷ ችግር የለባትም። ግን አብሪሽ የተደበቀ የራሱን ማንነት ነው አስወጥቶ ትላንት ያሳየ፣ ተደበቀ በስመ ሩታ ወደፊት ይገሳግሳሉ። ከዚህ በፊት እኔ ብዬ ነበረ አላስተውሳችም እንጂ አንድ ፍቅርና ሩታ ይቅርታ ተጠያይቆ እንደ ሁለቱ አንድ ላይ ቢሰሩ እሱን ይበቃ። ፍቅር እና ሩታ ወደፊት በቃ ታሪቆ አንድ ላይ ታሪቆ ከሩታ ጋር ሁለት ሶስት ቤት መቶ ማለት ነው። ቶሎ ሁለት መቶ፣ ባለፈው አይታችሁ ከሩታ ቢዶ እንደሰረች ሶስት ሺህ ጨምሮባት አለኮ። ግን ከአብርሽ ጋር ሰርታ ማንም አልጨመረም ለምን? ችግር አለብን እኛት አብረሽ ጋር ማሽቃበል ወጣለች። ማርያምን እኛውን ሩታን ፈተናት አይደለ? ሩታን አውቀው ጥፋተኛ ለማድረግ ምን ለማድረግ እያሳደበ አልነበረም እኛውን ሁሉ

ልጃዋ እንዳመት ብልቅልቆ ነው እናወጣዋለን። ስለዛ ምንም አንባ እየሰሩ ሁለቱም ሴቶች አንድ ገብቻ ያለው አይደል፣ አንድ ይበቅላል። እዚህ ጋር እኮ እያሳየ ስላልሆና ነው። እኔ አሁን ራሱ እኮ በእኔ ቤት ከፍቼ እያወረን ነበር። በዚህ ሁኔታ ማለት ነው ልጁ ይሄ አብርሃም የሚባለው ማለት ነው። እኛ እኮ ሄሮታን አንጠላትም በዚህ አጋጣሚ ማለት ነው። እኛ ጋር ችግር ስላለ ነው እንጂ ሄሮችን እየተበላለን ያለ ነው። አዎ ትክክል ነው። እኛም አንደኛ እርስ በርሳችን እንደዛ እየተጣለን፣ ሁለተኛ ፍቅሩን ይህንን አክል እንድንጠላ ያደረገው አብርሃም ነው። በሱ ምክንያት ነው እንጂ እሷን እኮ እየተከታተልን ነበረ። ስንቶች ነን ከእሷ ሰብስክራይብ ያነሰ ነው? በሱ ሰበብ ስንቶች ናችሁ በሱ ሰበብ ከሩታ ሰብስክራይብ ያነሳችሁ? አንድነታችን የጠፋው አብርሃም ነው፣ አብርሃም ነው ያጠ ሁለት ነው ሴቶችን አምጥቶ ስሚ አምጥቶ እያገ ቪዲዮ ይለቀቃል። ሚዲያውን በአንድ እግር የፍቅርዬ እና የሩታን ዩቱብ እየቆራረጠን እያመጣን ሚዲያውን በአንድ እግር እናናገዋለን። ከዛ ቁርጡን ያቃል እሱ ቁርጡን ያቃል፣ መሀል ላይ ይቀራል እሱ በቃ። ሁለቱም ሴቶቹ የፈለጉትን ወንድ ይዞ መምጣት ይችላል። ክደሙ የፈለገችን ወንድ ይዛ አምጥታ መስራት ትችላለች። ማፋስ መፈመስ ከፈለገች ማለት ነው። አዲስ ሰ ቆይ ሩታ ያመጣችው እውነት ነው ወይስ ለፕራንክ ብላ ነው?

ያበች ምል እሱ የተናደገው እሷ ወድቃ ተሰብራ ላአንድት ሙሉ ተደብቃ እያለቀሰች ነበረ። ሰው እሷ ላይ እየፈረደ እሷን እየረገመ ለምን ሜዳ ላይ ስላልወጣች እች ባለጌች ሳያሉ ነው።

ሰላም እየሩ እንትን እናረጋለን። በቃ ሩታና ፍቅር እየር እናበረታታለን። ማንነታችን እናሳያለን። ለአብራም ማንነታችን ምን እንደሆነ እናሳያለን። እኛ ከቻለን ሁለቱ ሴቶች አንድ ሆኖ እንዲሰሩ ማድረግ። በቃ ይቅርታ እንደዛ ሩታ አትፈልግም፣ ፍቅርን ማቅረብ አትፈልግም ሩታ